ወ ሩታ አለ የአብርሃም ልጅ አይደለም የሚባል ነገር ስለነበረ ልናጣራ ሲጠይቁም ያገኘነው መረጃ ልጁ ያንተ እንዳልሆነ፣ ስለምን መረጃ ነው የምታወራው ብሩክ? እንዲ እንግዲህ ጀመራቸው፣ ጀመራቸው። ገና ሳምንት ባልሞላ ህፃን ልጅ ፍራንክና ድራማ ሊጀምሩ ነው። አረም እንዲጀምሩ ነው። ጀመሩ እንጂ በፊትም ያንተ ልጅ አይደለም የሚባል ነበር። የሩታ የወለደችው ልጅ ያንተ ልጅ አይደለም ረጥ ጡሷን ያውጣችሁ። ለሴት ልጅ ክብር ይኑራችሁ። ለእናንተ ሰብስክራይብ ና ቪዮ እያላችሁ እቺ ልጅ አታሸማቋት። አረ ምን አይነት ስግብግብ ናችሁ? እንዶ ሲበዛ እኔ አብርሃም ዛሬ አስደስቶኛልም አሳዝኖኛልም ማለት ነው። ያስደሰተኝ ምንድን ነው? ሩታ ከእናንተ በላይ እኔ አምናታለሁ አለ ከባለቤቱ በላይ ምድን ቡዳ ነው ነው የሚባል አማርኛ አለ። ለማንኛውም ውድ ተመልካቾች ላይክሽር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ቀር ነው። እናንተ መቼ ነው ግን ከነዚህ ልጆች ህይወት ሁልቅ ብላችሁ ወጥታችሁ የራሳችሁን አይዲያ ይዛችሁ የምትመጡት ማለት ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ረላፍ እየወዳችኋሉ ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫም ቤተሰብ የሆኑ ከዚ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልባ አመሰግናለው። አላ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የነዩ ቪዲዮ ነው ማለት ነው። ጅል ሲጃጃል እቃ ይፈጃል ነው የሚባለው። ጅል ሲጃጃል እቃ ይፈጃል አሉ። የእናንተ የከፋ ነው። የእናንተ መጃጃል የከፋ ነው። ጭራሽ እኮ በፊትም ልጁ ያንተ አይደለም የሚባል ነበረ። ልናጣራ ስንሄድ ልጁ ያንተ እንዳልሆነ ተነገረን። ፋይል ይዘን መተናል ብለው እርፍ። እንዶ ያለማፈራችሁ! እንዶ ምን አይነት ስግብግብ ናችሁ? ሩታ የወለደችው ልጅ ያንተ አይደለም። እንደምን ነው ቢያንስ እንኳ ለናንተ ለእናንተ ሰብስክራይብ እና ለእናንተ ዶላርስ ስትሉ እንዶ ሴት ልጅን የምታሸማቅቁ ማለት ነው። እኔ የፈለገውን ድራማ ይሁን ፕራንካችሁ ይሁን እንዲ በሚሰራ ነገር ለይታችሁ ብታቁ ምንድን ነው? እስከ ዛሬ ድረስ ስንት ወር በሙሉ በነሱ እኝኝ እንዳላችሁ ቆያችሁ። እናንተንም ብቻ ሳይሆን እናንተም እየተከታተል እኛንም ጨመረ እንጂ አሁን ደግሞ አንድ ፍሬ ልጅ ገና ሳምንት ያልሞላው ልጅ ያንተ አይደለም ብላችሁ ፕራንክ ማድረግ ምንድን ነው ጉዱ? ኧረ እናንተ ስርዓት የያዙ እንዲሁ ምን አይነት ስግብ እውነት ሲበዛ ስግብግቦች ናችሁ። ስግብግብ ማለት ነው ይሄ ለሰብስክራይብ እና ለቪዩ ነው ለዶላር ነው እንደዚህ የምትስገበገቡት ማለት ነው። መቼም ያላበደ ሰው ማለት ጭንቅላቱ ትክክል የሆነ ሰው ገና ሳምንት ባልሞላው ህፃን ልጅ ፕራንክ አያደርግም። እኔ የእውነት በጣም ነው ያስደስተኛ፣ አብርሃም ማለት ነው ዛሬ በቃ አኮራኸኝ ማለት ነው። ከኔ በላይ ከአንተ በላይ ሩታን እኔን ናቃታለሁ፣ እኔ ነኝ እማቃታለሁ ማለት ነው። ሲቀጥል ማንን ሰው መቶ ይሄ ልጅ ማን ይመስላል ቢባል አንተ ነው የሚመስለው ይላሉ። በቃ ከፈለክ ፎቶ አውጥቼ ላሳይሃለው እኮ ሲጨንቀው ማለት ነው። ያስጨንቃችሁ ገና እንኳ ተደስተው ሳይጨርሱ ቢያንስ ደስታቸው እንኳ በቅጡ ሳያጣጥሙ በሕይወታቸው ጥልቅ ብላችሁ ገብታችሁ ልጁ ያንተ አይደለም ልጁ እንደዚህ አይደለም። አይደብራችሁም እንዴ? ስንት ፕራንክ የምታደርጉበት ነገር አለ። አሁን ምን በተመለከተ ነው አሁን ምን በተመለከተ ማለት ነው? ኧረ ይደብራል እናንተ። አንዳንድ ጊዜ እስኪ አይዲያ ቀይሩ። በቃ የሆነ እስኪ ከእናንተም አልፋችሁ ለሌሎችም ትተርፋላችሁ ማለት ነው። ግን ይሄ በቃ የምትጃጃሉት ነገር እረ፣ በጣም ነው የሚያስጠላው። መጥፎና ደጉ ለይታችሁ ቁ እውነት ነው የምላችሁ። ለሴት ልጅ ክብር ይኖራችሁ፣ ለሴት ልጅ ክብር ሊኖራችሁ ይገባል። ይቺ ልጅ አራስ ናት። አሁንም ሩታ የወለደችው ልጅ ያንተን ልጅ አይደለም፣ ምን ይሰማታል ለአሁን የቪዲዮ ስታይ ማለት ነው መቼም ለባሏ ክብር ስላላት እኮ ነው እንደዚህ እንደፈለጋችሁ ስትሆኑ ዝም የምትላችሁ ማለት ነው። እኔ ሮታ እውነቴን ነው ብላችሁ፣ በጣም ምስኪን ናት። ሰው እንዲያድግ ትፈልጋለች፣ ሰው እንዲለወጥ ትፈልጋለች። እነሱ የደረሱበት ቦታ ሌሎቹም እንዲደርሱ ትፈልጋለች። እሷንም ብቻ ሳይሆን አብርሃምንም ጭምር ማለት ነው። በዚህ ልክ የሚደፋፈሯቸው በዚህ ልክ በክብራቸውና በሞራላቸው ላይ የሚረማመዱት እነዚህ እነሱን እንዲያድጉ ስለሚፈልጉ ነው። አንዳንዴ ደግሞ ሰው ሲያስብላችሁ ደግሞ እነሱን ሞራናቸው ወይም ደግሞ ተመልካቾች የሚያስከፋ ስራ ባትሰሩ መልካም ነው ብዬ አስባለሁ። ዛሬ ኮመንቱ በሙሉ ያስጠላል። እቤታችሁ ላይ የተጻፈ ኮመንት ማለት ነው። ለነገሩ እናንተ ኮመንት አይታችሁ እዛው ትዝናኑበታላችሁ ወይም ደግሞ ሙርት ይዙበታላችሁ እንጂ ትንሽም እንኳ አታስቡም። ብታስቡ ኖሮ እስከ ዛሬ ድረስ ስንት ነገር ተጽፎላችሁ ነበር ማለት ነው። ይህንንም ራሱ ዛሬ የሰራችሁትን አትደግሙን ነበር። ኮመንትን የምትከታተሉ ማለት ኮመንትን አንብባችሁ ተግባራዊ ብታረጉ ማለት ነው። ረቅስማችሁ ይሰበር። እንዴት ታስጠላላችሁ! እንዶ በአላ በቃ፣ ለሴት ልጅ ክብር ይኖራችሁ። የፈለገውም ነገር ብትወዳችሁም ብታከብራችሁም፣ ሩታ በዚህ ልክ እንደዚህ እንዳትወሩ፣ በቃ በዚህ ልክ ማለት ነው። በልጇ ላይ አሁን አትምጡባት። ገና አይኑ ባልከፈተ ህፃን ልጅ ድራማ በቃ አይጀምራችሁ። በ አይጀማምራችሁ ጀመራችሁት። እንግዲህ ምን አይጀማምራችሁ፣ አትጀምሩት፣ ጀመራችሁ እንጂ በቃ አሁን ትቀጥላላችሁ መቼም። ነገም አሁን ሌላው ተነስቶ ህፃኑ እንደዚህ ነው ብሎ ደግሞ ይመጣል። ታያላችሁ መቼም እነሱ እኮ አይላቀቁም እኮ የሆነ ነገር ከያዙ እኚህ እንዳሉ ነው የሚቀሩት ማለት ነው፣ እንደ ሴት ማለት ነው። ስለዚህ አይዲያ ቀይሩ። አሁን ደግሞ የሆነ ለየት ያለ ነገር አይዲያ ፈጥራችሁ ለመስራት ሞክሩ። ምን አይነት ስራ ፈቶች ናችሁ? በአላ መቼ ነው ግን በአብርሃም የነበሩት ህይወትን የምትውጡት እናንተ? ከነሱ አልፋች በነሱ ስድስት ወር ሙሉ ስትቀፍሉ ኖራችሁ። አሁን ደግሞ ወደ ህፃን ልጅ እንዲህ ገና አይኑ ያልከፈተ የአራስ ቤት ህፃን በሱ ላይ ፕራንክ! ኧረ ያለማፈራችሁ እናንተ! እፈሩ፣ እንዲህ እፈሩ። አንዳንዴ ጥሩና መጥፎንን ለይታችሁ ለማወቅ ሞክሩ። ምን ብንሰራ ነው ተመልካች ሊያስደስተው የሚችለው ምን ብንሰራ ነው ተመልካች ደግሞ ሊቆጣን የሚችለው ብላችሁ ለይታችሁ ለማወቅ። ለነገሩ ምን ለይታችሁ ታውቃላችሁ እናንተ ለተመልካች ክብር ቢኖራችሁ እስከ ዛሬ ድረስም ራሱ ይሄ የምትሰራቸው ስራዎችን እንትን አትቀጥሉበትም ነበር ማለት ነው። ለተመልካች ቅንጣት ታክለን አታስቡ እናንተ። ለሰብስክራይብ እና ለቪዋችሁ፣ ለምታገኙት ዶላር፣ ለምትቆጥሩት ዶላር ብቻ ነው የምታስቡ ነገር። ለተመልካቾቻችሁ ክብር ቢኖራችሁ ብታስቡ ኖሮ ዛሬ ቺን ነገር ይዛችሁ አትመጣም ነበር። ስለዚህ እንዴ ስርዓት ይኑራችሁ እንጂ እናንተ። የእውነት እኔ በጣም ድንግጥ ነው ያልኩኝ ማለት ነው አይደለም ቪዲዮ ገብቼ ለማየት ከላይ ያለው የተጻፈውን ታምኔ ለራሱ በጣም ነው ያስደነገጠኝ ማለት ነው። በጣም ነው ያስደነገጠኝ። እኔ እንደዚህ የደነገጥኩት ሩታ ደግሞ ምናክር ቀስሟ እንደሚሰበር ማለት ነው። እውነት አንዳንዴ እኮ የሆነ በይሉንታ ዝም የምንለው ነገር አለ ቤተሰብ። እኔ ሳያት እኔ ሩታ እውነቴን ነው የምላችሁ በጣም ሚስኪናት ከምነግራችሁ በላይ ማለት ነው። በጣም የዋህ ልጅ ናት እኔ ቀርቤ እንደዚህ ባላያትም ወላሄ ነው የምላችሁ። እኔ ተናግራል የጎረቤት ልጅ ናት ማለት ነው እና እነሱን ቀርበው የሚያውቋት ማለት እነሱ ቤተሰቡን ቀርቦ የሚያውቅ ሰው ምናምን ስጠይቅ በጣም እኮ የዋናት በጣም ምስኪንናት እኮ ነው ብለው የሚነግሩኝ ማለት ነው። እኔ ምስኪንነቷ እኔ በዚህ አመት ነው ያየሁት ማለት ነው። ምክንያቱም እንደፈለጉ ሲያደርጓት እነሱ ቪዋቸውን ለመልቀም ሰብስክራይባቸውን ለማሳደግ ዩቱባቸው ለማሳደግ ሲፈሉ እሷን ያኔ ብርቅዝቅዟ ሲያወጧት ምንም አይነት ነገር አትናገርም። እራሷን በቃ አይታ በቃ ሰምታ ዝም ነው የምትላቸው ማለት ነው። ማንም ሰው በክብሩ እሚደራደር ሰው የለም። ቤተሰብ አንዳንዴ በክብራቸው መታቸው እራሱ ዝም የሚሏችሁ ሰዎችን እንደ ጅል እንዳትቆጥሯቸው፣ እንደ ጅል አትቁጠሩ። የእውነት በጣም ነው የሚደብረው ማለት ነው። እና ይህ በአንድ ፍሬ ሕፃን ልጅ ፕራንክ ባታረጉ መልካም ነው ብዬ አስባለሁ ማለት ነው። አብርሃም የዋህ ነው። እውነት ነው የምላችሁ። ሳቀ እኮ በቃ ደንግጦ ነበር። በመጀመሪያ ደንግጦ ነበር። ነገር ግን ወረቀቱ ተሰቶት ፋይሉ እንደምንም ብለ ህየው ሲለው ፋይሉ ተቀብሎ ሲያየው ባዶ ነው። ከዛ ሳቀ ማለት ነው። ወረቀቱ ባዶ ስለሆነ ማለት ነው። እሱ ግን ምንድን ያለው ከፈለጋችሁ የምንም ፋይል አያስፈልግም። ከፈለጋችሁ ፎቶ አውጥቼ ላሳያችሁ። የጭንቀቱ ነው እንግዲህ ፎቶ አውጥቼ ላሳያችሁ። ልጁ እኔን ነው የሚመስለው፣ ጩጭው ብታዩት እኔን ነው የሚመስለው፣ ራሴን ነው የሚመስለው። እንዴት እንዳሳዘነኝ ገና ተደስተው ሳይጨርሱ ማለት ነው። ቅስማችሁ ይሰበር፣ ስታስጠሉ ኮትጣሞች ዴ የራሳችሁ አይዲያ ፍጠሩ እንጂ አሁንም እኔ እንጂ አራስ ቤትም ራሱ ልትቀመጥ የምትሰጧት አይመስለኝም እንደውብዬ ማለት ነው ዘንድሮ ደግሞ ምንጉር ነው? እናንተ ምንድን ነው ተፈቶ የተለቀቀብን? አሁን ይኸው ሁለት አራስ በሚዲያ እንዲቀ አንዷ ጭራሽ እንደው እብድ አድርገው አምጥተዋታል። እንደ እብድ እያደረጓት ማለት ነው። አንድ ቀን አራስነቷን በትክክል ሳናያት ማለት ነው። ውብዬም ልክ እንደዛ ማለት ነው። አሁንም ሩታ ራሱ አይሰጧትም አራስነት ልትቀመጥ እነዚህ ስራ ፈቶች ማለት ነው፣ አይዲያ የሌላቸው ልትቀመጥ አይሰጧትም። ተራ ተራ ካሜራ ይዘው ሄደው ነው እንግዲህ ሰላሟን የሚያነሷት ማለት ነው። እንግዲህ ታያላችሁ። ዛሬ ራሱ ውሽሚቷ ሄዳ ነበረ። ስለ እሷ ነገ አወራበታለሁ። እንደ ዛሬው እዚህ ላይ እንትን ልበል ማለት ነው። እውነት በጣም አናደወኝ። በጣም ስሜታዊ ሆኜ ነው የመጣሁት። በጣም ስሜታዊ ሆኛለሁ። እኔ እንደዚህ ከሆነ ሩታ እንዴት ነው የምትሆነው ማለት ነው። እንደዚህ እየተናደደች ነው፣ እንደዚህ እየተብሰለሰለች ነው። እርግጠኛ ነኝ፣ ለባሏ ብላ ለጓደኝነት ብላ ዝም የምትለው ማለት ነው። ስለዚህ አንዳንዴ ዝም ስትላችሁ ደግሞ ወጣት እርገጡ እናንተ ኮተቶች ማለት ነው።